ሥርዓተ ቤተ ክርስቲያን በሳምንት ሁለት ቀን ማክሰኞና አርብ የሚተላለፍ ትምህርት ገብረ መስቀል ሚዲያ ነው። ሰላም እግዚአብሔር ከሁላችን ጋራ ይሁን። በዓለም ላይ የምትኖሩ ኦርቶዶክሳያን የእግዚአብሔር ልጆች እንኳን ለበናነትን ሳየው በሰላምና በጤና ደረሳችሁ። ሥርዓተ ቤተ ክርስቲያን ስንማር እንግዲህ አሁን የደረስነው ንስሐ ላይ ነው። ንስሐን ሰፊ ሽፋን ሰጥተነዋል። ዛሬ ማጠቃለያውን ተምረን ወደሚቀጥለው እንጓዛለን። እንደው ከተማርናቸው አለፍ አለፍ ብለን ለማስታወስ ያክል የንስሐ መሰራረት ብለን ንስሐ የግዝ ቃል ነው። ትርጉሙ በሰሩት ኃጢአት የመጸጸት ወደ ገቢራ ኃጢአት አለመመለስ ከልብ መመለስ ከኃጢአት መጸጸትና ከኃጢአት ለመጠበቅ ቁርጥ ሐሳብ ማድረግ ይህን የሚያመለክት እንደሆነ ተምረነዋል። ሌላው ደግሞ ንስሐ ከጥንት የመጣ ምስጢርና ሥርዓት እንደሆነም አይተናል። አዳም በድሎ ንስሐ ቢገባ ያው እንግዲህ አምስት ሺህ አምስት መቶ ዘመን ሲፈጸም ከሰማያ ሰማያት ወርጄ ከልጅ ልጅ ተወርጄ አድንሃለው ያለውንም ያንን የንስሐ ጊዜ አይተናል። እውነት ነው። ዳግማዊ አዳም ተብሎ በቀራኒዮ ተሰቅሎ ዓለምን አድኖ ዋዲ በተስፋ ዋደረ ስጋይ ስሜታ ታድጋ ውስጥ ተሲወል ለነፍሴ የዳዊት ስጋዬ በተስፋ ታድራለች ነፍሴን በሲወል አተዋትም ብሎ አስቀድሞ የተናገረው ትንቢት እናሱ ባይ ተቆጥሮ ያው እንግዲህ የነበሩ ነፍሳት ከሲወል ወጠው ወደ ገነት ተዛውረዋል ማለት ነው። ሌላው የነነዌ ሰዎች ነው በሆነ ስብከት ተመልሰው ንስሐ ገብተው ያው እንግዲህ በሶስት ቀን ውስጥ እግዚአብሔር ይቅርብሏቸው ምረትን አግኝተዋል ማለት ነው። ሌላው እመኒ ሰብ ለለለቱ አበሰወ ሰብ ለለለቱ ተጋነየ ሰው በየቀኑ ቢበድል በየቀኑ የሚቅርታ ቢጠይቅ ለእለህ አደግሙ ኃጢአተ ይታደግ ሎሙ ወለለይህ አደግሙ ኃጢአተ ይታ ደግሎሙ ይቀር ያላችሁላቸው ኃጢአታቸው ይቀርላቸዋል። ይቅር ያላችሁላቸው ኃጢአታቸው ይቀርላቸዋል፣ ያላላችሁላቸው ደግሞ አይቀርላቸውም። ይቅር ያላችሁላቸው ኃጢአታቸው ይቀርላቸዋል፣ ያላላችሁላቸው ደግሞ ተይዞባቸዋል፣ አይቀርላቸውም ተብሎ ሉቃስ 193 ዮሐንስ 22 ላይ አይተኗል ማለት ነው። ስለዚህ ንስሓ ከእግዚአብሔር የታዘዘ ነው። እግዚአብሔር ሰውን ከመውደዱ የተነሳ አንዱ እንኳን እንዳይጠፋ የበደለውን ሁሉ ይቅር በማለት ታላቁን የምህረት በር ንስሓን ከፈተ። ይህም ምስጢር ያለማቋረጥ እንዲሰራ ስልጣኑን ለሐዋርያት ሰጠ። ከሐዋርያት ደግሞ ለካህናት ሰጧል ማለት ነው። ይህንን ነው የሚናገረው። ሌላው ማቴዎስ 1619 1818ም የመንግሥተ ሰማያትን መክፈቻ ሰጠሃለሁ፣ በምድር ያሰርኸው በሰማይ የታሰር ይሆናል፣ በምድር የፈታውም በሰማይ የተፈታ ይሆናል ተብሎ ለቅዱስ ጴጥሮስም የተሰጠው ከዚህ የተነሳ ነው። ካህናት የህይወት መሰላል ወይም ድልድይ ሆነው የህዝቡን ንስሐና ልመና ወደ እግዚአብሔር፣ የእግዚአብሔር ምሕረት ወደ ህዝቡ የሚያደርሱ መሆናቸውን፣ በኃጢአት የሚሰናከል ሁሉ ንስሐ ያስፈልገዋል። ይህንን አይተናል ማለት ነው። ሌላኛው የንስሐ ኑዛዝ የሚል ነገር አይተናል። ሰው በሰራው ኃጢአት ተጸጽቶ ኃጢአቱ ይሰረይለት ዘንድ እግዚአብሔርን በሐዘን በልቅሶ ይቅር በለይ ማለት ከንሳው በኋላ ኃጢአት እንደማያደርግ ሐሳቡን ቆርጦ በመጣል ምረትን መለመን ይገባል። መቃበያን ሃያ ስድስት አምስት አይተነዋል። ሲናገርም ሲሰራ ያላፈረበትን ኃጢአት ሳይከፍል ሳይሰውር እያዘነ እየተጸጸተ ለካህን መናገር ልቡናውን ታዛቢ ምስክር፣ አንደበቱን ከሳሽ እግዚአብሔርን ዳኛ አድርጎ ራሱን መክሰስ ነው። ኃጢአቴን የነገርኩ አበሳ የሃባይ እኮ መዝሙር 31 ቁጥር 4 ላይ ያየነው ነው። በንስሐ እግዚአብሔርን መፍራትና ለቃሉ መታዘዝ ያስፈልጋል። ስለዚህ ሰው እግዚአብሔርን መፍራትና ለካህን ኃጢአቱን ነግሮ ስርየት መቀበል ይገባዋል። የበደለ ሁሉ በቃል ካህን የኃጢአቱን ስርየት ያገኛል። ምክንያቱም እግዚአብሔር ማንኛይቱም ወገን ብትበድል ካህን ኃጢአቷን ያስተስርላት ኃጢአቱን ኃጢአቱን የተዋችሁለት ይሰረይለታል፣ ኃጢአቱን ባትተውለት ግን አይሰረይለትም ሲል በብሉይ ኪዳንም ሆነ በአዲስ ኪዳን ለካህናት የሰጠው ስርዓት ስላለ ነው የሚል ዘሌዋውያን አራት 20 ዮሐንስ 20 22 ላይ አይተነዋል። የታመመ ሰው ወደ ሐኪም ሄዶ በሽታውን ሲነግረው ሐኪሙ በሽተኛው የነገረውን ሰምቶና መርምሮ ለበሽታው ተቃዋሚ ለጤናው ተስማሚ የሚሆን መድኃኒት እንዲሰጠው ሁሉ ወደ ካህን የሄደ ተነሳይ ሲታወቀው በድፍረት ሳይታወቀው በስህተት የሰራውን ገልጦ ሲናገር ካህኑ ቀኖና ይሰጠዋል። የሰራውን ኃጢአት የፈጸመውን በደል ገልጦ ካልተናገረና ካልተጸጸተ፣ በሽታውን የደበቀ መድኃኒት አይገኝለትም እንደተባለው ፍጹም ድነትን ሊያገኝ አይችልም የሚለውንም አይተናል። ካህኑ ንስሐውን ተመልክቶ በሰፊ አይድ በሰቂላ አይንት በአንቃ ሂዶህሊና የንስሐ ጸሎትና ኑዛዜ ካደረገለት በኋላ የተነሳ ፍታት ፍትት ተነሳይሆን ፍትሐት ሰጥቶ እግዚአብሔር ይፍታ ብሎ ያሰናብተዋል። በዚህ ጊዜ ተነሳዩ ስሬት ያገኛል የሚልም ተመልክተ። ሌላው ቀጥሎ የምናየው ደግሞ በንስሐ ኑዛዜ የሚገኝ ጸጋ ንስሐ ዘማዊውን እንደ ድንግል፣ ኃጢአተኛውን እንደ ጻድቅ፣ በአጠቃላይ የበደለውን እንዳልበደለ ያደርጋል የሚለውን አይተናል። በእንባ ንስሐ መታጠብ ፍጹም ንጹህ ያደርጋል። የንስሐ ጥምቀት በእንባ መታጠብ ነውና፣ ይህም ነቢዩ ዳዊት ሌሊቱን ሁሉ አልጋዬን በእንባዬ አጥባለሁ ምንጣፊየም በእንባዬ አረሰርሳለሁ እንዳለው መዝሙር ስድስት ስድስት ላይ ይህንም ተመልክተነዋል አይተነዋል። የኑዛዜ የንስሐ ኑዛዜ አፈጻጽም በንስሐ የሚሰጠው ቀኖና በሥርዓተ ቤተ ክርስቲያን መሰረት ይፈጸመል። ተነሳዩ ኃጢአቱን መምህረ ንስሐው ይነግረዋል። መምህረ ንስሐው ተነሳዩን በአቅም መዝኖ የጾም የጸሎት የስግደት የመጽዋት ቅጣት ይሰጠዋል። ለዚህም ጊዜ ይወሰንለታል። የቀኖናውን ጊዜ ከጨረሰ በኋላ ተነሳዩ ወደ መምህረ ንስሐው ተመልሶ እንደ ትእዛዙ መፈጸሙን ይነግረዋል። ቄሱም ፍትሐት ሰጥቶ ናዞ ሥጋውን ደሙን አቀብሎ ከምእመናን ጋር እንዲቀላቀል ይፈቅድለታል። ይህንን እንግዲህ በተመለከተ አጠር መጠን አድርገን በተለያየ ጊዜ ተመልክተናል። እንግዲህ ሊቁ ሊቀ ካህናት ክንፈ ገብርኤል አልታይል በኢትዮጵያ ኦርቶዶክስ ተዋዶ ቤተ ክርስቲያን የሊቃውንቱ ጉባኤ ስለ ንስሐ በስርዓተ ቤተ ክርስቲያን አስተምሮ ላይ ያስቀመጡትን ይዘን እኛም የተለያዩ ከውል ኪዳን ከአዲስ ኪዳን ከሊቃውንት ከመነኮሳትም እያየን ተመልክተናል። ዛሬ መደምደሚያው ላይ ሶስት ነገሮች እንመልከትና እንጨርሰው። አንደኛው ሁለተኛ ሳሙኤል 11 12 ላይ ያለ ታሪክ ነው። ይህም ልበ አምላክ ዳዊት ነው። ልበ አምላክ ዳዊት በአንድ ወቅት እስራኤላውያንና ፍልስጤማውያን ጦርነት ለመግጠም ዝግጅት ላይ በነበሩበት ሰዓት ጦሩን ወደ ደንበር ልኮ ዳዊት ግን በቤቱ ቀርቶ ነበረ ይላል። ይህ እንግዲህ በቀድሞም ሆነ በአሁን አባቶቻችን የጦሩ ዋና መሪ የሚሆነው የሀገሯ ዋና ፕሬዚዳንትም ከሆነ ጠቅላይ ሚኒስትርም ከሆነ በዚያው በእንደ ሀገሩ ሥርዓተ መንግስት የሚታይ ነው የሚሆነው። በአጠቃላይ ግን በማንም ይሁን በማንም ጦሩን የሚመራው የሀገሩ መንግስት ነው ማለት ነው። እና ዳዊት እሱ መንግስት ንጉስ ሆኖ ከሰራዊቱ ጋር አብሮ በማጽናናትም አይዟችሁ በማለትም ድሉ የኛ ነው እያለ አብሮ መጓዝ ሲገባው አንደኛ ተለይቶ መቅረቱ ይሄ አንዱ እግዚአብሔር ያዘነበት ነው። ሁለተኛ በቤቱ ቀርቶ በሰገነት ላይ ሆኖ የኦሪዮን ሚስት ቤርሳቤህን አየና ማናት ብሎ ጠየቀ። የኦሪዮ ሚስት ናት ተብሎ ቢነገረውም ነገር ግን በአይኑ አይቶ በህሊናው ምሰላስሎ አእምሮውን አሳምኖ ከሷ ጋራ አልጋ ላይ ለመተኛ ታንሶ ላለመጋፈፍ ወስኖ ቢጠይቃት እሷ እንዲህ አለችው፣ እኔ አንድ ተራ ወታደር ሚስት ነኝ፣ አንተ ንጉስ ነህ። ለዚያውም የእኔ ባለቤት እኔ ብቻ ነኝ ያለሁት፣ አንተ ግን መቶ ሴቶች በቤቶች አሉ። ለአንተ ክብር አይደለም፣ ለእኔም ደግሞ እድገትም አይደለም፣ ውዳሴም አይደለም፣ አስነዋሪ ነው ብትለው በጉልበቱ ተጠቅሞ በመንግስትነቱ አዞ ማለት ነው ወስኖ እንግዲህ አስነውሯታል። በዚህ ጊዜ እሷ ከትናንቱ የዛሬዋ ጥፋት ትበልጣለች ና እርግዣለሁ ብላ ነገረች ነው የሚለው። ያለ መሸፈን ሲል ኦሬዮን አስመጣና ከእሷ ጋር እንዲተኛ ቢያዘውም ወንድሞች ምላጭ ዘው የቀን ፀሐይ የሌሊት ብርድ እየተፈራረቀባቸው ከሚስት ጋር መተኛት መደሰት ነው ና አላደርገውም ብሎ እምቢ ብለው በጦርነት ኦሬዮን እንዲሞት አድርጎታል ማለት ነው። በዚህ ምዕራፍ 12 ላይ እግዚአብሔር ናታንን ወደ ዳዊት ላከው። ናታን ሜደና ዳዊት ጋር ሲገናኙ እነሆ በከተማ ውስጥ ድሃ ተበድሏል፣ ፍርድ ጎሏል አለው። ምንድን ነው ሲለው ለአንድ ባለጸጋ መቶ መቶ በግ አለው፣ ለአንድ ድሃ ደግሞ አንድ በግ አለው። ባለጸጋው ሀብታሙ እንግዳ ቢመጣበት ከመቶው አንዱን ላለማጉደል ሲል የድሃውን አንዷን አርዶ እንግዳ ሸኝበት። ምን ትላለህ ቢለው እጥፍ ይመልስ። በሌላ መልኩ ትርጓሚያችን ላይ ሜዳ ላይ ጉድጓድ ተቆፍሮ እስከ አንገቱ ተቀብሮ ሽከፍት ሲነዳበት ብሎ ፈረደ። ናታንም ነቢዩ እንዲህ አለው ያ ሰው አንተ ነህ። መቶ በጎች የተባሉ ያንተ ሴቶች ናቸው። አንዲት የተባለች ደግሞ የሮ ሚስት ናት። የአንተዎችን በሰገነት በቤተ መንግስት አስቀምጠህ የድሃውን ሚስት አስነጉረሃል እና እግዚአብሔር አዝኖባሃል አለ ለዚያ ይህንን ሲለው አዎ አንደኛው ነው። ሁለተኛው ደግሞ ይህም አልበቃ ብሎ አስገድልኸዋል በጦርነት እግዚአብሔር በዚህ ያዝኖባል ሲለው ወበአን የአርሃስኩ ምስካቤ የወታው ከትማ ታይነ እዚህ ነው እንግዲህ ኃጢአቴ በዛች ልቆጣጠራት አልቻልኩኝም። እንባዬ ፈሰሰ፣ ልብሴ ረሰረሰ፣ አልጋዬም እንደዚሁ በእንባ ተመላ፣ ብሎ አልቅሶ ማቅ ለብሶ ድብ ያነስንሶ እግዚአብሔር ይቅር ብሎታል። ንስሐ ማለት ይሄ ነው ማለት ነው። ሁለተኛው ደግሞ እዚሁ ላይ የምንመለከተው የማቴዎስ ወንጌል ምዕራፍ 26 ቁጥር 40 ጀምሮ ያለው የቅዱስ ጴጥሮስ ታሪክ ነው ሁሉም ቢክዱህ አልክድህም ካለ በኋላ ቁጥር ሰባ ላይ ስንመለከት ሶስት ጊዜ ካደው በሶስተኛው ጊዜ ዶሮ ጮኸ ትዝ አለውና ሂዶ አለቀሰ ነው የሚለው አሁን ንስሀ ማለት ወዲያውኑ በሰራው ኃጢአት ተጸጽቶትና ራሱን ፈልጎ ምርር ብሎ ማልቀስ ነው እግዚአብሔር የሚቀር የሚቀራለው ከሐዋርያነቱም አልሰረዘውም አለየውም ማለት ነው የመጨረሻው የሉቃስ ወንጌል ምዕራፍ 23 ቁጥር 42 ነው ሰቀሩ ምስሊሁ አደም ለፊ አደም ለፊ በመስቀል ላይ ሁለት ወንበዴዎች ከእሱ ጋር ሰቀሉ በግራና በቀኝ ይላል። በግራ የተሰቀለው አምላክ ከሆንክ እኛንም አድነን፣ አንተም ዳን፣ እኛንም እንድንወርድ አድርግ፣ አንተም ውረድ ከመስቀል ላይ ይልቁንስ አንተ አምላክ አይደለህም አለና ነቀፈው ይላል ጥጦስ የተባለው በቀኝ የተሰቀለው ግን እኛ ካጠፋነው ጥፋት የተፈረደብን ትንሹ ነው እኔ ስላለው በመንግስት በመጣ ጊዜ አስበኝ ብሎ በሞትና በሕይወት በመስቀል ላይ ሆኖ ንስሓ ገባ። በዚህ ጊዜ ከዛሬ ጀምሮ በገነት ከእኔ ጋር ትኖራለህ አለው። አሁ ንስሓ ይሄ ነው እንግዲህ በሞትና በሕይወት ባለቀ ሰዓት ላይ ባለቀ ሰዓት ላይ በዓለም ላይ የምናያቸው አለቀ ተጠናቀቅ ቃል በኋላ የሚገቡ ኳሶች አሉ። ለአንዳንዱ ምናልባት የባከነ ሰዓት የሚባል ነገር አለ። የባከነ ሰዓት ላላሸነፈ ነው። ላሸነፈ ግን የባከነ ሰዓት አይኖርም። ሁልጊዜም ቢሆን በጾም በጸሎት፣ በስግደት፣ በእግዚአብሔር ቤት፣ በፍቅር፣ በይቅርታ የምናሳልፋቸው ነገሮች የባከነ ሰዓት አይኖርም። በእግዚአብሔር ቤት እየጸለዩ በእግዚአብሔር ቤት እየተማሩ፣ በፍቅር በይቅርታ በሰላም እየኖሩ የሚባክን ሰዓት የባከነ ሰዓት አይኖርም። የሚባክነው ሰው ለሥጋው እያደላ ነፍሱን ወደ እግዚአብሔር ካላቀረበ ሰው እየከሰሰ ሰው እያሳደደ ቤት እያቃጠለ ህንፃ እያፈረሰ ሰውን እያሳዘነ ከሆነ ይሄ የባከነ ሰዓት ነው። ነገር ግን እያስታረቀ እየታረቀ እያበላ እያጠጣ እየመፀወተ እያስቀደሰ እየተማረና እየዘመረ የሚባክንም የባከነም ሰዓት አይኖርም ማለት ነውና ይህ ሰውየ በመስቀል ላይ ሆኖ ጥጦስ ማለት ነው የባከነ ሰዓት አልነበረውም። ይቀርበለኛለው ከዛሬ ጀምሮ በገነት ከኔ ጋር ትኖራለህ አለው። ወደ ገነት ዶ እንዲገባ ቁልፍ ሰጠው። በረሃ ላይ አስቀድሞ ቃል ገብቶለት ነበረ። አዳምን ቀድመህ ገነት ትገባለህ ብሎ ለመመለኮቱን እጁ ላይ ያደረገ እና ቁልፍ ነው። ሄድና ከፍተህ ግብ አለው። ሄደና ለመላኩስ ያሳየው ለሱራፊ መልአክ ዝቅ አለለት፣ ወደ ገነት ገባ ነው። እንግዲህ ንስሐ ማለት ይሄ ነው። እና በዚህ ንስሐ ውስጥ እንድናልፍ የእግዚአብሔር አምላካችን መልካም ፈቃድ ይሆንልን። ቀጥሎ ምንደው ወደ ሀብተ ክህነት ወደ ስልጣነ ክህነት ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር እናድርጉ፣ ሌሎቹም እንዲደርሳቸው። ስለ ሥርዓተ ቤተ ክርስቲያን ዛሬ ቤተክርስቲያናችን በእውነቱ በሚያሳዝን መልኩ ፈተና ላይ ነው ያለችው። ፈተናው ደግሞ ከውጭ ብቻ የሚመጣ አይደለም ከውስጥም ከውጭም ትልቅ ከምንላቸውም ትንሽ ከምንላቸውም ክብሩም ከትንሹም ከትልቁም አለ፣ ውርደቱም ከትንሹም ከትልቁም አለና ሥርዓተ ቤተ ክርስቲያንን አውቀን ጠብቀን እንድናስጠብቅ እግዚአብሔር ይርዳን።